ዋሽንት ጋብዝልኝ፣ ዋሽንት ጋብዝልኝ። ዘጠና ፋሚሊዎች አሉ። ዋሽንት ጋብዛቸው። ምናልባት ተዘጋጅና ተጫዋትልን ሙዚቃ ካለ ትጋብዘናል ማለት ነው። እሺ፣ እላሟ እየበላች ነው። ዋሽንትን ጋብዛቸዋል። ተጫዋትልን። እሺ፣ ተቀበለን ያ ብለው ብለው ሎምዬ አልመሸም፣ ገና ነው። ከጆርዳን ጆርዳን ከጆርዳን ያላሉ ከዱባይ የጻፋችሁልኝ ፋሚሊዎች አላችሁ። የትኛው የዓለም ዳርቻ ናችሁ? ከስማ በለው ጋር በዚህ ሰዓት እየተሰራላችሁ ያላችሁ ጻፉልኝ። የትኛውም የዓለም ዳርቻ ያላችሁ እናንተ ያላችሁ በጋውናችሁ እኛ ጋራ ሸንተር ሸለቆን የሰማይን አድማስ የመሬት ተራራውን እናገራችኋለን። ጻፉልኝ። የትኛው የዓለም ዳርቻ ነው ያላችሁ? ካሜራማን አለ። አንድ ተማሪ አብሮት አለ ካሜራማን እኔ ደግሞ ዛሬ አለ እንግዲህ እንደምታውቅ በጣም ጎበዝ ልጅ ነው። እንግዲህ ከስማበለው ጋር ወደፊት የሚሰራው ወንድሜ ነው። በጣም ጠንካራ ካሜራማን ነው። ዛሬ በርካታ ሹቲንግ ወስጄ ፕሮግራም ላይ እንግዲህ አንደኛው አጣና እኔ በካሜራ ላይ እቀጥላለሁ እያለ ነው እሱ አለ። ዋሽንግተን ባለሙሉ በተመሳሳይ ከስማበለው ጋር አብረን እቀጥላለሁ እያለ ነው እሱ አብረን እንወስደዋለን። ሙዚቃ ድምጽ ማንደበስ ነው። እኔ ፍቅረ ማርቆስም እንግዲህ ከስማ በለው ጋር አብሬ ብቅ ያልኩኝ እሰራለሁ እያለ ነው እሱን በተመሳሳይ እንወስዳቸዋለን። በአካባቢዎች ችሎታ ያላቸው በጥበቡ ዙሪያ ከየትኛውም የዓለም ዳርቻ ያላቸው ደግሞ ጻፉልኝ፣ ኮሜንት አስቀምጡልኝ። ሁሉም ስደተኛ ነው። ሁሉም ስደተኛ ለሀገራችሁ አቁታችሁ ደግሞ የተለያየ ሀገራችን ክፍል እየተንቀሳቀስ እናንተ አላችሁበት ጋር እንጋብዛችሁ ያ ጊዜ እንድደርስ እመኛለሁ። ውድ ሀገሬ ልጆች በሰላም ልጆች በሰላም። ለሀገራችን ያብቃን፣ ሀገራችን ሰላሟን ይመልስልን። አሚን አሚን። መቅድዬ የሀገራችን ሰላሟን ይመልስልን። በትክክል እውነታችን ነው፣ የሀገራችንን ሰላም ይመልስልን። እሺ ወንድሜ ተጨዋትልን። ዋሽንግተን በጣም በርካታ ፋሚሊዎች እየጠበቁ ነው። መላ፣ እስኪ በደምብ ተጫዋት። እየዋዲስካት ያለው ምን እያልካት ነው? እስኪ ተጫዋት። እሺ በለው እስኪ ቤላ ሚቱ፣ በደምብ ተጫዋት። እስኪ መጀመሪያ

እንየው እምትሉ ልጆች ካላችሁ ጻፉልኝ። እስኪ ሰማንያ ቤተሰብ አላችሁ እንየው የሚል ሰው ካለ ጻፉልኝ። ፍቃዱን ደጋግመን እንጠይቀዋለን። እየተጫወተልን ነው። እላም እያበላ ነው። እንደምታውቁ በቆሎውን እየጠበቀ እያንጎራጎረ ወንድሙ ከበቆሎ ማሳ አብሮታለ። በጣም ደስ የሚል ነው ድምፅ ላይ ወንድሙም እዚህ ጋር አተጫውቶናል። አንድ ወንድማችንም ስለጻፉልን ከየትኛው የዓለም ዳርቻ ሆናችሁ ነው ከእኛ ጋር ያላችሁ? ከእኛ ጋር ያላችሁ ከየትኛው የዓለም ዳርቻ ሆናችሁ ነው? ጻፉልኝ እስኪ። አዎ ለሀገራችሁ ይመልሳችሁ፣ ለሀገራችሁ ይብቃችሁ።

ሰባ ፋሚሊ ያለ ላይክ እያደረጋችሁ ያላችሁ ግን ጥቂት ልጆች ናችሁ። እንግዲህ በቻለው ልክ ወጣ ወረ እንዲያል ሻዋ የድምፅ የዋሽንትና በርካታ ታይለንት ያላቸው ቤተሰቦቻችንን በዚህ መንገድ ለእናንተ እያጋራችሁ ነው። ከእናንተ ብዙ ነገር አለ የምንፈልገው ከእናንተ የምንፈልገው ላይክ እያደረጋችሁ መግባት ነው። ላይክ አድርጉ። ሎሚ ተራ ተራ የሚለስ ተጫዋትልኝ ዲጋ ሁለት ጊዜ ገም ሎሚ ተራ ተራ